ሰላም የተወደዳችሁ የጀግና ጥበብ ቻናል ቤተሰቦች፣ እስኪ ዛሬ አንድ ነገር ላይ ብቻ ትኩረት አድርገን እንነጋገር። ርዕሱም እንዲሁ ትኩረት ማጣት የሚል ይሆናል። በመጀመሪያ ቻናላችን ለወደዳችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እየጠየኩኝ ትኩረት ማጣት ስለሚል አንድ ርዕስ ዛሬ እንነጋገራለን። እንዲሁም ዛሬ አንድ ሪኮመንዴሽን ለእናንተ አዘጋጅቻለሁ በቪዲዮ መጨረሻ የምነግራችሁ ይሆናል። አንድ መጽሐፍ ጥቆማ አደርጋለሁ። እርሱም ቁም ነገር ያዘለና ለሕይወት እጅግ በጣም ጠቃሚ የሆነ መጽሐፍ ነው። ስለዚህ እስከ መጨረሻው ካዳመጣችሁኝ የምትሰሙት ይሆናል። ትኩረት ማጣት በተለያየ ጊዜ ሰዎችን በአንድም ሆነ በሌላ መልኩ ትኩረታቸውን የሚያሳጣ ነገር ይገጥማቸዋል። ሰዎች ትኩረታቸውን ለማጣታቸው አንድም ወይም ከዚህ በላይ ብዙ ምክንያቶችን ይዘረዝራሉ። ትኩረታቸውን ግን በምን እንዳጡት እንኳን የማያውቁ ብዙ ሰዎች አሉ። ትኩረት ማጣት የዘመናችን ትልቁ በሽታ። አሁን እስኪ በዙሪያችን ያሉትን ሰዎች እንመልከት። ከ18 እስከ 35 ዓመት ዕድሜ ክልል ውስጥ ያሉ ሰዎች ምን ያህል በአንድ ስራ ላይ ትኩረት አድርጎ የመቆየት አቅም አላቸው? እጅግ በጣም በሚያስገርም ሁኔታ ከዓመት ዓመት እየቀነሰ የመጣው ትኩረት የማድረግ ጥበብ በአሁን ሰዓት እጅግ በጣም ውድና አስፈላጊው እስኪል ወይም ችሎታ ሆኖ እየተቆጠረ ይገኛል። ይህም አስፈላጊና ውድ ሊያደርገው የቻለው አብዛኞቻችን ትኩረታችን በደንብ እያጣንና ትኩረታችን እንኳን ምን ያህል እያጣነው እንደሆነ ባለማወቃችን ምክንያት ስለ ትኩረት ትልቅ ተደርጎ እንዲወራ ተደርጓል። ሰዎች በተለያየ ጊዜ ትኩረት ማጣትን እየተነጋገሩበት፣ እየተወያዩበት ይገኛል። ነገር ግን አንዳችንኳ መፍትሄ አልተገኘለትም ትኩረትን ለማጣት። ይህ ደግሞ መነሻው ትልቁ ምክንያት የትኩረታችን ማጣት ምንድን ነው፣ ምክንያቱ ምንድንስ ነው መንስኤው የሚለውን ባለማወቃችን እርስ በእርሳችን ትኩረታችን በተለያዩ ነገሮች እናጣለን። ለምሳሌ በሶሻል ሚዲያ አንድ ሰው ቲክቶክ ላይ አንድ ሰዓትና ከዚያ በላይ ያሳልፋል። በዚያም አንድ ሰዓት ውስጥ ብዙና የተለያዩ ቪዲዮዎችን ይመለከታል። ቢያንስ ስለ አንድ ነገር የሚወሩ እንኳ ቢሆኑ መልካም ነበር። አንድ ሰዓት ሙሉ የተለያዩ በሰከንዶች የሚቆጠሩ ቪዲዮዎችን ይመለከታል። ያ ደግሞ ለአእምሮአችን ብዙ ስራ ፕሮሰስ እንዲያደርግ ስለሚያደርገው ትኩረት የማድረግ ወይም ደግሞ ከሱ ሲያልፍ የመርሳት በሽታን እንዲያጋጥም ይሆናል። አብዛኛው ትውልዳችን በዘመናችን የሚገኘው ሰዎች እጅግ በጣም ትኩረታቸውን ከማጣታቸውን በላይ የማስታወስ ችሎታቸውን እየተነፈጉ ይገኛል። ትኩረት ማጣታችን ከዚህ በላይ ብዙ ብዙ ብዙና ትልቅ ችግሮችን እየሳበ ወደፊት ይመጣል። ከሆኑ ካላረም ነው ወይም ማጥፋት ካልቻለን ሰዎች ትኩረት እንድናደርግ በሚል እንኳ ስፖርት እንድንሰራ ሰዎች ጠይቁናል የተለያዩ መጽሐፍትን እንድናነብ በአንድ ነገር ላይ ራሳችን ውስን አድርገን እንድንሄድ ወይም ደግሞ ራሳችንን ትኩረትና እጅግ በጣም ፎከስ አድርገን በአንድ ነገር ላይ እንድናደርግ ይጠይቃሉ። ይህ ይህ ሁሉ ነገር ከማድረግ በላይ ደግሞ ትኩረታችን ትልቁ ልናገኝበት የምንችለው ብቻችን በመሆን ከራሳችን ስናወራ ወይም ደግሞ ከአምላካችን ጋር ጸሎት ስናደርግ ብቻ ይሆናል። እኔ ብዙ ጊዜ በሕይወቴ ትኩረቴን በተለያዩ ነገሮች ላይ ሳጣ ተመልክቻለሁ። ነገር ግን ትኩረት እንዳደርግ ከረድኝ ዋናው ትልቁ ነገር ቢኖር ከአምላክ ጋር ያለህ ግንኙነት ወይም ጸሎት እንለዋለን፣ ጸሎት ማድረግ ይህ ትልቁ ትኩረትን የማግኛ ትልቁ ጥበብ ነው። ከዛም ማለፍ ሲል ደግሞ ስፖርቶችን መስራት፣ መጽሐፍትን ማንበብ አንድ ነገር ላይ ፎከስ አድርጎ አንድን ስራ ብቻ እያሰቡ ስለዛ ነገር ብቻ አንድ ነገር ላይ ተሰማርቱ፣ ያህንን ተግባር መፈጸም ወይም ማድረግ። ስለዚህ ጀግናዬ አእምሮህን፣ አታስጨንቀው። አንድ ነገር እንዲሰራ ብቻ ፍቀድለት። አንድ ነገርን እንዲያደርግና እንዲያስብ ብቻ አድርግ በቀን ብዙ ሐሳቦች ወደ አእምሮአችን ይመጣሉ ነገር ግን ከአንዱ እንኳ ሳንሆን ሁሉም ብትን ብለው ይጠፋሉ አንድ ያባረረ አንዱን ይይዛልና ሁለት ያባረረ አትሁን ሁለቱንም ታጣለህና አንድ የሆነ አላማን ብቻ አሳድ እርሱን እንድትይዘው ነገር ግን ሶስት አራት የሚያባርር። ከሶስቱም ከአራቱም ሳይሆን ይቀራልና። ስለዚህ አእምሮውንም አታስጨንቀው፣ መጨነቅህም ይብቃ። ሐሳብን አንድና አንድ አድርገህ በአንድ ነገር ላይ ብቻ መስርተው፣ ያኔ ትኩረት ማጣት የሚልን ሰራዊት ድል ታደርገዋለህ። ትኩረት ማጣት በዘመናችን እጅግ በጣም ትልቅ በሽታ ነውና አንተ ትኩረት ያለህ አንድ ብትገኝ እጅግ ውድና ታላቅ ተደርገህ ትቆጠራል። ስለዚህ ትኩረትን በቀላሉ አትነፈገው፣ በቀላሉም ደግሞ አትጠው። የሶሻል ሚዲያ ተጽዕኖ እጅግ በጣም ብዙ ነው። ሌላ ቪዲዮ በሌላ ቀን የምሰራ ይሆናል። እጅግም በደንብ እነግርሃለሁ፣ አስረዳሃለሁ። በአእምሯችን፣ በአካባቢያችን፣ በማህበረሰባችን ትልቅ ተጽዕኖ እንዴት እንደሚፈጥር በሌላ ቪዲዮ የምነግርህ ይሆናል ነገር ግን ዛሬ ትኩረትን እንዳታጣ ትኩረት አድርግ እያልኩኝ የምነግርህ ከነመፍትሄዎች አሁን በተለያዩ ነገሮች ላይ ተመስርቼ ነግሬሃለሁ። ጸሎት እንድታደርግ ወይም ደግሞ አንዳንድ ሰዎች ሜዲቴሽን ይሉታል፣ እኔ ግን ጸሎት እለዋለሁ። ጸሎት እንድታደርግ፣ ስፖርት እንድትሰራ፣ መጽሐፍ እንድታነብ። ስፖርቱን ለአካል ግንባታ ሳይሆን አምሮህ አንድ ነገር እያሰበ በአንድ ነገር ላይ ያለውን ኃይሉንና ኤነርጂውን ተጠቅሞ አንድን ስራ የመፈጸም ተግባርን እንድታለማመደው እንዲሁም ደግሞ በእሱም ውስጥ የተዋበ ሰውነትን ትገነባለህ። መጽሐፍትን እንድታነብ ያልኩህ መጽሐፍ አዋቂሁን ይላልና በመጽሐፍ ቅዱስ አዋቂ እንድትሆን እንዲሁም ደግሞ በአንድ ነገር ላይ ተመስረተ አንድን ነገር እንድትረዳ ለማድረግ ስለዚህ በህይወትህ እነዚህ ሶስት ነገሮችን ማድረግ ከቻልክ ትኩረት ማጣት ከሚለው በሽታ ድህነትና ፈውስን ታገኛለህ። መጽሐፍትን አንብብ፣ ስፖርትህን ስራ፣ እንዲሁም ደግሞ ከአምላክህ ጋር ተገናኝ፣ ጸሎት አድርግ። ትኩረትን በእርሱ ታገኛለህ። ጭንቀት ስለሚለው ደግሞ በሌላ ቪዲዮ አዲስ ነገር ይሄ እጅግም ደግሞ በእርሱ ላይ ትልቅ ጥናትን አድርጌ ወደ አንተ የማቀርበው ይሆናልና እርሱን ጠብቅ። ቻናላችን ሰብስክራይብ አድርጋ አዳዲስ ቪዲዮዎችን ስንለቅ እንዲደርስህ የደውል ምልክቱን መጫነን አትርሳ። ስለዚህ ትኩረት ማጣት የሚለው ውድ ገጸ በረከትህን ትጠብቀው ዘንድ ዛሬ ነገርኩህ። ትኩረት ማጣትን እንዳትነጠቅ አጥብቀህ ጠብቀው። በዘመን በሽታ ዘመን አመጣሽ በሆነ ወረርሽኝ ትኩረትህን ትነፈግ ዘንድ አትፍቀድ። ለማንም ትኩረትህ ለአንተ ካንተም አርፎ ደግሞ በዙሪያ ላሉ ሰዎች ይጠቅማልና ትኩረትህን አጥብቀህ ጠብቃት። ሰዎች በአንተ ትኩረት ነውና ገቢያቸውን እንዲሁም ደግሞ ሀብታቸውን እየሰሩ ያሉት ይህንን ደግሞ በሌላ ቪዲዮ እነግርሃለሁ። አንተ ግን ትኩረትህን ለጊዜው አጥብቀህ ጠብቃት። ትኩረት እጅግ በጣም ትልቅ በረከት ነውና፣ ስለሆነም ወዳጅ ትኩረትን አጥብቀህ በመጠበቅ ላንተም በዙሪያም ላሉት ሰዎች እጅግ ትልቅ በረከት ይሆን ዘንድ ትኩረትን በቀላሉ አትነፈግ። ዛሬ ትኩረት ማጣት በሚል አንድ ትልቅ በዘመናችን በተፈጠረ ኃያል በሆነ በሽታ ላይ ተነጋግረናል። ይህንን ትምህርት ከመስማት አልፈህ በህይወትህ በመተግበር ትልቅ ለውጥን ታመጣ ዘንድ ከታች በኮሜንት የተሰማህን እስኪ ትነግረኛለህ። በምን በምን ትኩረትህን እንደምታጣ እስኪ ጻፉልኝ፣ ኮሜንት ላይ ልመልከት። በመጨረሻም ደግሞ ነገራችኋለው ወዳልኳችሁ መጻፍ እንሄድ እርሱ ዘ ፓወር ኦፍ ናው የሚል በአሁንነት ላይ ያጠነጠነ ትልቅ የሆነ ኮንሰፕትን ያዘለ ለዘመናችን በሽታ መድኃኒት የሆነ ዘንድ የተጻፈ ታላቅ መጽሐፍ ነውና ይህን መጽሐፍ በሃርድም ሆነ በሶፍት ኮፒ ታንባው ዘንድ ጓደኛዬ፣ ጀግናዬ ጋብዣሃለሁ። ቻናላችን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርግ ጋበዝኩ።